ማህበረሰብ አቀፍ የጤና መድን አገልግሎት በዝቅተኛ የኑሮ ደረጃ ላይ የሚገኙ የህብረተሰብ ክፍሎችን የጤና አገልግሎት ተጠቃሚነት እያሳደገ መሆኑን ተጠቃሚዎች ገልጸዋል። አገልግሎቱ የጤና ወጪዎችን በመሸፈን የመክፈል አቅም ውስንነትን የሚቀርፍ መሆኑም ትልቅ እፎይታ እንደሰጣቸው ተጠቃሚዎች ተናግረዋል። ጤና መድን በጣም ጠቃሚ ነው። መጀመሪያ እኔም ሳላቅ ያን ያህል ብዙ የሚጠቅም አይመስለኝም ነበር። አሁን ግን የጤና መድን ተጠቃሚ መሆን ከጀመርኩ ወዲህ ግን የጤና መድን ምን ያህል ጠቀሜታ እንዳለው በጣም አውቀዋለሁ። እኔም ቤተሰቦችም ተጠቃሚዎች ነን። የጤና መድን አሁን የማያቋርጥ መድኃኒት ወስዳለሁ። የሚያቋርጥ በየወሩ የማያቋርጥ መድኃኒት መወስድ ስለሆነ በወጪ በጣም ብዙ ነው የሚቀንስልኝ። የህክምና ወጪ ከጊዜ ወደ ጊዜ እድገት እያሳየ በመጣበት በዚህ ሰዓት ለራሳቸውና ለቤተሰባቸው የሚተርፍ የጤና አገልግሎት ማግኘት መቻላቸውንም የጤና መድን አገልግሎት ተጠቃሚዎች ገልጸዋል። እስካሁን ድረስ እግዚአብሔር የተመሰገነው ሁለቴ ታድሶልኛል። ሁለቴ ያው እታከማለሁ። አሁን ሰዓት ኑሮ ዝቅተኛ ሆነን በምንኖርበት ሰዓት አንድ ልጅ ታሞ ሶስት አራት ሺህ ብር የማይጠቅምበት ሰዓት ነው። ለኛ ለከፍተኛዎች ሳይሆን ለዝቅተኛ ነዋሪዎች ጥሩ ደረጃ ሆኖልናል። እንደልባችን ልጆቻችን ቢታመሙ እኛ ብንታመም ከዚህ በኋላ የምናስብበት ነገር የለንም። በአማራ ክልል 80 በመቶ የሚሆነውን የማህበረሰብ ክፍል የማህበረሰብ አቀፍ ጤና መድን አገልግሎት አባል ማድረግ መቻሉ የተገለጸ ሲሆን ለአገልግሎቱ የሚውል ከ3 ቢሊዮን ብር በላይ ማሰባሰብ ተችሏል ተብሏል። ከታች ከቀበሌ ጀምሮ እስከ ክልል ባለው ትኩረት ተሰጥቶት ባለሙያውን በዚህ ልክ ረብረብ አድርጎ ወደ 80 ፐርሰንት የሚሆነውን የክልላችን ማህበረሰብ የማህበረሰብ አቀፍ ጤና መድን አባል ማድረግ ተችሏል ማለት ነው እንግዲህ ሲደረግ ይህም ዝምብሎ የመጣ ሳይሆን እውነት ለመናገር በከፍተኛ ሁኔታ የተለፋበት የተሰራበት ነው። ማህበረሰባችንም ደግሞ ፕሮግራሙ ተግባራዊ እንዲሆን እና ጤናውን በራሱ እንዲጠብቅ ያደረገው አስተዋጽኦ እንደቀላል የሚታይ አይደለም ማለት ነው። በዝቅተኛ የኑሮ ደረጃ ላይ የሚገኙ ዜጎች የጤና አገልግሎት እንዲያገኙ ለማስቻል የክልሉ መንግስት 670 ሚሊዮን ብር በመመደብ የአገልግሎቱ ተጠቃሚ እንዲሆኑ ከማድረጉ በተጨማሪ ባለሀብቶች፣ አመራሮችና የተለያዩ የህብረተሰብ ክፍሎች የጤና መድን አገልግሎት ክፍያን እንዲሸፍኑ የማድረጉ ስራውም ተጠናክሮ መቀጠሉ ተነስቷል። የክልሉ መንግስት ደግሞ በትልቁ አስቦ ከዚህ በፊት ከነበረው 10% በክልሉ በዝቅተኛ የማህበረሰብ ክፍል ከሚኖሩ ከሚኖር ማህበረሰቦችን 23%ቱን የክልሉ የደሃ ደሃ ሸፍኖልናል ማለት ነው። የክልሉ መንግስት ይዞ በሁሉም ወረዳዎችና ቀበሌዎች አካባቢ ያሉ የማህበረሰብ ክፍሎቻችን ተደራሽ ለማድረግ ጥረት ተደርጓል። በኪሳቸው ከፍለው መታከም ማይችሉትን ለመሸፈን ጥረት ተደርጓል ማለት ነው።